ሰላም ጤና ይስጥልን። ወደ ኢቲ አርት ሚዲያ ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? እግዚአብሔር የተመሰገነልን እኛ ጋር ሁሉም ነገር ሰላም ነው። እንግዲህ አሁን የምንገኘው 2018 አዲሱ አመት ላይ ነው ማለት ነው። አዲሱ አመት እንዴት እየሄደ ነው? በጥሩ እየሄደላችሁ እንደሆነ ተስፋ እናደርጋለን። ዛሬም እንደተለመደው አንድ እንግዳ ይዘን ወደ እናንተ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ ከታችሁ ያላችሁት የወጣቶችን ህይወት የሚዳስሰው ዝግጅታችን ነው። ሚዲያው ደግሞ ኢቲአርት ሚዲያ ነው። እስከ መጨረሻው ድረስ አብራችሁ እንቆዩ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንኳን አደረሰሽ። እንኳን አብሮ አደረሰ። በመጀመሪያ እንታወቅሽ። ስሜን መታሰቢያ ይባላል። ትምህርት ስራ፣ ከአንድ እስከ አስራ ሁለት እዚሁ ነው የጨረስኩት፣ አዲስ አበባ ማለት ነው። ከዛ ወደ ሚዛን ቴፕ ዩኒቨርሲቲ ሄጄ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት ኢንጂነሪንግ ዲግሪ የሚያስኩኝ። ከቅድስት ማርያም ዩኒቨርሲቲ በቢዝነስ አድሚኒስትሬሽን ማስተሬን ሰርቻለሁ። ከዛ ባለፈ አሁን ላይ ደግሞ የቅድስት ስላሴ የነገረ መለኮት ተማሪ ነኝ፣ በሁለተኛ አመት። ከባድ ሰው ጋር ነው ያለሁት። ዛሬ ሚዛን እንዴት ናት? ቆንጆ ንቻ፣ አትክልቶች አሉ፣ ብዙ ደስ የሚል ነገር አለው። ያው የግቢ ላይፍ ብዙ ነገሮች አሉበት፣ ራስሽ የምታቂበት ቦታ ነው። ወደ በኋላ ላይ እንመጣበታለን ትምህርቶች ላይ። እንኳን አደረሰሽ። አሁን የምንገኘው እንግዲህ አዲሱ አመት 2018 ነው፣ እና እንዴት ነው የተቀበልሽው? ላንቺስ ምን የተለየ ነገር አለው? 2018 ያው ደስ የሚል አመት ነው ለምሳሌ አዲስ አመት ሲመጣ ራሳችን በአዲስ መልክ ማዘጋጀት ይኖርብናል። ይበልጥ ከክርስቶስ ጋር በመቃረብ ነገሮቻችንን ማስተካከል ይኖርብናል። ብዙ ጊዜ አመት ነው የሚቀያየረው እኛ አንቀየርም እና ሁሌ በየአመቱ አዲስ አመት መጣ እያልን እናከብራለን። እኛ ካልተለወጥን ግን አመት አመት መተካቱ ምንም ትርጉም የለውም። አይደለም። እሺ፣ መታሰቢያ የልጅነት አስተዳደግሽ፣ የሰንበት ትምህርት ቤት ይወስድሽ ማለት የቤተክርስቲያን ላይፍሽ እንዴት ነበር ልጅ እያለሽ? ያናል በቤተ ክርስቲያን ያደኩኝ ልጅ አይደለሁም፣ ግን ሁሌ ያደኩበት ደብር ላፍቶ ሚካኤል ነው። ና ሰንበት ትምህርት ቤት ገብቶ የማገልገል ምናምን ነገር ፍላጎት ነበረኝ ከህጻንነት ጀምሮ። አልገባሽ አልገባውም። አስራ ሁለተኛ ክፍል ላይ ነው የገባሁት። ላይ አልገባሽ ቤተሰብ ግን ታናሽ እህቴ ትማር ነበር ና ላይክ አብነት ተምራ ምናምን ነገር ስመጣ እኔ ስራም እየሰራው ምናምን ነገር እሷ አብነቱን ስትለማመድ ከእሷ ስር እንትን እያልኩኝ የለምደ ነበር። አሁን የአቡነ ዘበሰማያት የተለያዩ ጸሎትም እንደዚህ አይነት ወይ ለመድኩት። ያው በተለያዩ አጋጣሚ ከሰንበት ትምህርት ብዙ ጊዜ የልጅነት ህይወታችሁ እንዴት ነበር ስንማል ስለ ሰንበት ትምህርት ቤት ነው በጣም ብዙ ወጣቶችም ያለፉትም ያሉትም ይናገሩትና ሰንበት ትምህርት ቤት መግባት ያልቻለም ደግሞ በቤተክርስቲያን ከኖረ የቤተክርስቲያን ህይወትን ከተላመደው ያው ዞሮ ዞሮ በቤተክርስቲያን ያደገው ማለት እንችላለን። ግን የህይወታችን አንድ አካል ስለሆነ ነው፣ ብዙ ጊዜ ሰንበት ትምህርት ቤት፣ እኛም ብዙ የምንጠይቀውም ስለ ሰንበት ትምህርት ቤት፣ ሰንበት ትምህርት ቤት መሰረት ስለሆነ ነው። ይቆጭሻል? የዛን ያለመማርሻ በጣም ይቆጨኛልና ከክፍል በኋላ ነው ወደ ሰንበት ትምህርት ቤት የቀረብኩት። እንዴት ገባሽ? ከ12 ክፍል በኋላ አብዛኛው ጊዜ ምን አለመሰለሽ በልጅነት ነው ሰንበት ትምህርት ቤት የሚገባው የሚል አስተሳሰብ አለና ያደግን ሳንማሪ ያደግን ስንመጣ ጭራሽ እንደውም እየተወጣ ነው እንጂ የሚገባ ሰው ብዙም አላየውም። ምን ይውነት ለመናገር አይገኝም። እንዴት ገባሽ? አን የገባውበት አጋጣሚ ላይክ እንደ ቤተክርስቲያን የጉባኤ ቴጄ ላይክ ይመዘግባሉ። የሰንበት ተማሪ ኮርስ ጀምረናል ምናምን ነገር ከክረም ጀምሮ ብለው ማለት ነው። ከዛም ተመዘገብኩኝ በመሀል እየደወሉ ሲጠሩኝ ምናምን ነው። በአምስተኛው ምናምን ጊዜ ነው እየገባሁት እራሱ ማለት ነው። ከዛም በኋላ ወደ ግቢ ገባሁኝ። ስንታም ታገለገል ሰንበት ትምህርት ቤት አክቹዋሊ ከሁለት ሺህ ስምንት ጀምሮ ከሁለት ሺህ ስምንት ጀምሮ ከዛ በኋላ ግቢ ገባው። ግቢ ጉባኤ ነበረ የተወሰነ ዓመት አንድ ሁለት ዓመት ተማርኩኝ። ከዛ በኋላ ደግሞ መሀል ላይ ደግሞ ያው ብዙ ተጽዕኖ የሚያሳደርበች ጓደኛ ምናምን ይኖራልና በመሀል ወጣኝ። ከዛ በኋላ ደግሞ በተለያዩ በህመም ምክንያት ደግሞ ድጋሚ ተመልሼ ማገልገል ጀምሬያለሁ። ከዛ በኋላ ደግሞ በጽራ ንግስት ቅድስታና ከልክ ግቢ ከጨረስኩኝ በኋላ ሰፈር ቀይረን ስለነበር እዛ ገብቼ መሟድ ጀመርኩኝ ማለት ነው። እኔ አሁን ብጠይቅኝ ከግቢ ህይወትሽ ምን ያስደስሻል ብትይኝ የግቢ ጉባኤ ትምህርት ነው በጣም በጣም የሚያስደስተኝና ብዙዎቹ ወደ ግቢ ስንገባ የሆነ አዲስ ነገር የሆንብንና ብዙዎቹ ይጀምሩታል፣ ግን ግቢ ጉባኤ ነው የጨረሱት በጣም ጥቂቶች ናቸው የሚጨርሱት። ና እስቲ ወደ ግቢ ላይፍሽ ልምጣ። ወደ ግቢ የነበረው ህይወት እንዴት ነበር? በማልስ ምን ተፈጠረ? ከመንፈሳዊ ህይወትሽ ወተሽ ነበር እሱን ሰምቻለሁ። ና ስለሱ ዘርዘር አርገሻጫች ግቢ ገብቼ ልክ አራተኛ አመት ላይ ያለው ከዛ በፊት እንደ ጨጓራ አይነት አድርጎ ያመኝ ነበር። ህፃንም እያለው እንዲ ጾም ስጾም ምናምን ነገር ያመኝ ነበር እና ኃይለኛ ኬዝ ነው የነበረብኝ ጨጓራ ላይክ እንደ ልብ ህመም አድርጎ ማለት ነው። ከዛም በኋላ ኤግዛም ነበረብኝ። የመጀመሪያ የታመምኩኝ ቀን የገና ጾም ጊዜ ኤግዛም ነበረብኝና እሱን ኤግዛም ከቨር ስላላረግኩኝ እስከ ዘጠኝ ሳት ቆይቼ ዘጠኝ ሳት ነበረ ኤግዛሙ። ከዛ በኋላ በላለው ብዬ እንትን አልኩኝ ማለት ነው። ከዛም በዛ በዛው ጨጓራ ታመምኩኝ ምናምን ነገር መርፊ ስወጋ ሌላ ሌላ ነገር ሆነ ማለት ነው። ምን ሆነ? ራሴን መሳት ጀመርኩኝ። በዛ መሀል የተፈጠረውን ነገር በደንብ አላቅም። እና ስንተኛ ዓመት ተማሪ? አራተኛ ዓመት ተማሪ እያለው ማለት ነው። ከዛን ላይክ ዳቆናት ምናምን ነገር መጥተው ግቢ ላይ እንትን ይለ ጸሎት ያደርጉ አደለ? እንደዛ ጸሎት አድርጎልኝ የዛን ጊዜ ተጋለጠ ማለት ነው። ግን ከዛ በፊት በጣም ላይክ ለመጠጥ አዲክት ነበርኩ። ያሉኑ በጣም ያሉ አለባበሶች ነበሩ የሚመቹ። መጠጥ ጠጪ ነበር መጠጥ ጠጣ ነበረው። እዚህ ያለሽ ነው የጀመርሽ ወይስ ስኪፒ ከገባሽ በኋላ ነው የጀመርሽ? ከአስራ ሁለት ጀምሮ አስራ ሁለተኛ ክፍል ጀምሮ ላይክ ሰንበት ትምህርት ቤት እየተማርሽ ማለት ነው። እንዴት ወደ መጠጡ ገባሽ? እንዴት እንደገባኝ ያውን አላስታውስም። በእርግጥ ግን ያው ግቢ ስገባ ደግሞ ሞር እንደዚህ አይነት ነገሮች ላይ እንትን አልኩኝ ማለት ነው። ያው ግቢ ላይ ስትሄጂ በደንብ የሚቆጣጠር አይነት ሰው ስለሌለ የተለያዩ ነገሮችን እንትን ትያለሽ፣ በፍሪ ደም ታደርጊያለሽ። እና እዛ ገብቼ ያው ጓደኛም ይወስነዋል። የጓደኛ ተጽዕኖ ሲኖር ለመበላሸትም ለመጽደቅም ቅርብ ነው የምትሆኙ። እና የመጠጥ ፕላስ ደግሞ ዘፈን ያለ ዘፈን ህይወቴ የለም እውነት። ይሄም አስራ ሁለተኛ ክፍል እያለች ነው። ከዛ በፊት ነው። ከዛ በፊት ከዛ በፊት ዘፈን በጣም ተወደኝ ነበረ። ከዛ ስ እንዴት ሰንበት ትምህርት ቤት ገባሽ ታዲያ? እንዴት ወደ መዝሙሩ ገባሽ? እየተማርኩኝ አዳምር ነበር ነበር። ሰንበት ትምህርት ቤት ትዘምሪ ነበር ወይስ ኮርሱን ብቻ ነበር የምትማሪው? ኮርሱን ወሰድኩኝ። ልክ ወዲያው ነው ወደ ግቢ የገባሁት። አሁን አስራ ሁለተኛ ክፍል ተማርኩኝ አገልግሎት ሳላገለግል ነው ወደ ግቢ የገባሁት። ሞልና ምንም አይመስልሽም ነበር ይሄ? አትሸማቀቂም? ይሄ የመሰበር ነገር አልነበረም? ሰንበት ትምህርት ሄጃለሽ፣ ከዛ ሙዚቃ ትሰማያለሽ፣ ሙዚቃ በጣም አዲክትድ እንደሚያደርጋ ቃለው። ከዛ ደግሞ መጠጥ ተጠጫለሽ፣ ሶስት ነገሮች በአንድ ላይ ማለት ነው እና ፊልም ሲሪየስ ፊልሞችን በደንብ እከታተል ነበር። በምን ሰዓትሽ ነው ታዲያ ሰንበት ትምህርት ቤት የምትሄጂው? በምን ሰዓትሽ ነው ትምህርት ቤት የምትማሪው? ኮርስ ነው አክቹአሊ። ኮርስ ተምረን ከተመረቅን በኋላ ወዲያው ነው ቀጥታ ወደ ግቢ የገባሁት። ምንም አይሰበርም ነበር ያው፣ ልብ ያልተሰበረ ኮርሱም እኮ ዞሮ ዞሮ ትምህርት ነው ወንጌል ነው አይደለ? ምንም አይመስልሽም ነበር በዛ ሰዓት፣ እንትን አይደለም ምንም አይሰማሽ። እሺ፣ ከዛም በኋላ ግቢ ከገባን በኋላ የባሰ እነዚህን ሱሶች አዳበርሻቸው? አዳበርኳቸውና ከዛም በኋላ መታመም ጀመርኩኝ። በፀጓራ ኬዝ ማለት ነው መታመም ጀመርኩኝ፣ ምናምን መንፈስ እንደሆነ ተጋለጠ ምናምን። ከዛም ግቢ መማር አልቻልኩም ነበር፣ አቋርጬ መጣሁኝ ወደ አዲስ አበባ ማለት ነው። እውነት ስንት አመት ሲቀርሽ? አራተኛ አመት እያለሁ አክቹዋሊ አቋርጬ መጣሁኝ ማለት ነው። እና እዛም ሆኜ ትምህርቴን እንዳልቀጥል የግድ ጸበል መጠመቅ አለብኝ ካልተጠመኩኝ የታሰረ መንፈስ አይደለም። በጣም እያስቸገረኝ ነበር በዛን ጊዜ ማለት ነው። ጨጓራ ይላል ግን ላይክ ከዛም ያለፈ ነገር ነው የነበረው ማለት ነው። እዛው ግቢ እያለው የሰማዕቷ ቅድስት አርሴማ ጸበል ነበር፣ ቦንጋ እዛ እንድጠመቅ ተደርጎ ነበረ። ግን ቤተሰብ ያስፈልጋል ተባለ። ጓደኞቹ የነበሩ እየወሰዱ ማያስጠምቁኝ ብዙ ሳክሪፋይስ ከፍለዋል ለኔ፣ ፈተናቸውን እስከ ማቋረጥ ድረስ ማለት ነው። ከዛም በኋላ አቋርጭ የመጣውኝ በመሀል ላይ ከጅማ ወደ አዲስ አበባ በምንመጣበት ሰዓት እንትን አመመኝ ማለት ነው። እና ሃይሩፍ ነበረ። በዚህ አጋጣሚ ዮሐንስ ወይንም ቤተ ማርያም የሚባል ከጎናችን የነበረ ልጅ ነበረ እና ስለ መንፈሳዊ ህይወት፣ ስለ ጸሎት፣ ስለ ንሳ ስለ ተለያዩ ነገሮች እውቀቱ ግንዛቤ እንዲኖረኝና አሁን ላለው ማንነት ብርታት እንዲሆን ያደረገ ሰው ነው እና በታመምኩኝ ጊዜ ላይክ መኪናው መንቀሳቀስ አልቻለም ነበር እና እዛው ጅማ የሚያውቀው የኪዳነ ምሕረት ቤተክርስቲያን ነበር እዛ አስገባኝ። ከዛን እናቴ መታ ተቀብለኛለች ማለት ነው። ምንም አለስኩም። የሚገርምሽ በዛን ጊዜ ሱሪ ለባሽ ነኝ ምናምን ነገር እና ቀሚስ ራሱ የለኝም ነበር። የሚገርምሽ ከዛን ገባን አስራ አምስት ቀን ተጠመኩኝ ምናምን ነገር መጣውኝ ወደ አዲስ አበባ ማለት ነው። መጥቼ ልክ ታህሳስ አስራ ዘጠኝ የቅዱስ ገብርኤልን ክብረ በዓል በምናከብርበት ጊዜ ደህና ነበርኩኝ አቻሊ እና ግን ይታወቀኝ ደ ላይክ መንፈሱ እንዳልተሸኘ ምናምን ነገር አቃለሁ። እና ልክ የገብርኤል ታቦስ ሲወጣ እዛ ላይ ያመመኝ ማለት ነው። ከዛን እዛው ለቡ አርሴማ ጸበል ገባሁኝ ማለት ነው። ጸበል ገባሁኝ በጣም እያስቸገረ ነበር እና ላይክ ከሶስት የሲኖ ትራክ አደጋ ሰማታ ታደጋኛለች። እግሬ በሰንሰለት ታስሮ ነበር ለሶስት ወራት በጣም አስቸጋሪ ሁኔታ ላይ ነበርኩኝና እዛም በኋላ የሰማቷ ክብረ በዓል ቀን ጥር ስድስት ነግስ አደለ የልደት ክብረ በዓል የዛን ጊዜ አመመኝና ላይክ ድምጽ ነገር ነው የሚሰማኝ ጥሎኝ ከዛን ተነስተሽ ወደ ሽንቁሩ ሚካኤል ሂጂ የሚል ድምጽ ተሰማኝ ማለት ነው ከእዛ ወደ ሽንቁሩ ሚካኤል ብሄድኩኝ ሲሄድ የዛን ጊዜ ከእግሬ ላይ ከእጄ ላይ ሰንሰለት ተነሳ ማለት ነው። ከዛም በኋላ እግዚአብሔር ይመስገን ለብዙ በረከት ማለት እኔ የቅዱሳን ውጤት ነኝ ብያስባለሁ። ላይክ ብዙ ቅዱሳን ናቸው እኔን የሰሩኝ ብያስባለሁ። እና እግዚአብሔር ይመስገን አሁን ጥሩ ህይወት ላይ ይገኛለሁ። እግዚአብሔር በአንድ መሌላ ማድርጎ ነው የሚያድነን አንቺን አይሮፍ ውስጥ ባገኘሽው ልጅ ምክንያት ነው ዛሬ ላይ ያለሽውና የመዳናችን ቀን ሲመጣ በየት እንደምንድና በማን እንደምንድር አናቀው እንደ ወደ ኋላ ልመልስሽ ወደ ድህነቱ ከመምጣት የፊት ና ጊቢ በጣም ስራ ግል የሚያደርግ ላይፍ ነው ያለው በጣም ከባድ ነው ስላለፍኩበት አውቀዋለሁ እንኳን ልንጠጣበት አይደለም አንዳንዴ የምንበላበት ሁላ የምናጣበት ሰዓት ነበር ወይስ አላጣሽም አንቺ ኧረ በጣም እንቅልፍ አጥተን የምናድርባቸው ስንት ጊዜያት በጣም ብዙ አሉ። ማለት ይቸግራል፣ አይቸግርም ማለት አይቻልም። ከዚህ ሁሉ ግን ደግሞ፣ በዛ ላይ ደግሞ ሱስ ሲኖርብሽ። ደግሞ አሰብኩት እንዴት ሊበቃ እንደሚችል እና፣ እንዴት ነበር የምታሳልፉ የግቢ ላይፍሽን? አክቹዋሊ፣ ለሱስ ሲሆን አታጪ ብዙ በነገራችን ላይ ብዙ እንግዶቼ መተው ያሉኝ ይሄ ነውና፣ በጣም ነው የሚገርመኝ። ለሱስ ምንም ገንዘብ የለኝም የሚል ለሱስ ሲሆን ግን አላጣም፣ የሆነ የሚጋብዘኝ ሰው ወይ የሆነ ነገር ይመጣል ነው የሚለኝ። እኔም ደግሞ እንውጣ የሚለኝ ሰው ካገኘ እወጣለሁ። እንደዚህ አይነት ሰው ነበርኩኝና፣ ብዙዎቹም ደግሞ ግቢ ላይ ለእንደዚህ አይነት ላይፍ ሞር እንትን ያገቸው ቅርብ የሆኑ ናቸው እና ከዛ አንጻር ብዙ ምንትን አላልኩበትም፣ አልተቸገርሽበትም ስንት አመት ተመርሽ ዲፒ አምስት አመት ታመሽ ተመለሽ፣ ከእንደገና ተመልሰሽ ገባሽ። በመሀል ኮሮናም ገባ ኮቪድ በዛ ሰዓት በቃ እኔ ማለት እግሮቼ በሰንሰለትም ታስረው ማስበው ስለ ትምህርቴ ብቻ ነበር። ከባቾች ኩል ተመርቄ እወጣለሁ ምናም የሚለው ነው ያለው የነበረው እና ከዛን እግዚአብሔር ፈቅዶ በመብራን አሟላጅነት ከባቾች እኩል ተመርቂ። ያለው ስንት ወር በጥምቀት ላይ ቆየሽ? እስቲልናው ድረስ አለውን። ስድስት አመት። አይ እሱማ ትኖሪበታለች፣ ግን ያኔ አሁን ለምሳሌ ሲጀመር ሰው ምን አለ መሰለሽ ብዙም አይረዳቸው ነገሮች አሉ። ጸበልህ የሚሄደው የታመመ ሰው ብቻ አይደለም ወይም እርኩስ መንፈስ ያለበት ሰው ብቻ አይደለም። ጸበል ያስፈልገናል። አሁን ግዴታ አይደል ሸዋር መታጠባችን፣ ሰውነታችን መታጠባችን ግዴታ ቢያንስ በሳምንት ሁለቴ ግዴታ ነው። ላይክ በወር ውስጥ የሆነ ጊዜ ለምን ጸበል አንጠመቅም? ሰዎች ነን እኮ በጣም በብዙ ነገር አንቺ የተፈተን ሹ በዛ ነው። እኔ የምፈተንበት የራሴ የሆነ መንገድ አለ። ሁሉም ሰው የራሱ የሆነ መንገድ አለው የሚፈተንበት። እና ጸበል ሊሄድ ነው ና ያመመሽ ነው የሚባለው። እና ከዛ ረጅም ጊዜ ደግሞ ውስጥ ትጠመቂ ምናምን ንድ ይኑል የሰው እንትን ራሱ ቴንሽን በጣም ያስይዛል። እና እንደዚህ አይነት ችግሮች አልነበሩም ቻሌንጆች አልነበሩም ነበሩ ነበሩ። ቢያንስ ለሁለት ዓመት እኔም በጸበል ላይ ነበርኩኝ። በማል ኮሮናም ገብቶ ነው ትንሽ ጊዜው ገፋ ያለልኝ ወለና ከባቾች የምኩል እንድመረቅ ያደረገኝ ያም ጉዳይ ነው። ነገር ግን ጸበል ላይ ስንጠመቅ ብዙዎቻችን ታመንም አይደለም። አሁን ቅድም እንዳነሳሽው ሀሳብ ማለት ነው፣ ታመም መሆን የለበትም ለብዙ ነገር ፈውሳችን ጸበል ነው። ድነታችን የሚገኘው በዛ ነው፣ እና በምንም ጊዜ ማቋረጥ የሌለብን ነገር ቢኖር ጸበል ነው። እስካሁን ድረስ አለሽ። ያው ግዴታ ነው። አንቺ ምን ይመስተነዋል? ጸበል መጠመቅ ለአንድ ኦርቶዶክሳዊ ግዴታ ነው። ግን አንቺ ከላይ ላይ ያ ነገር ተነስቶልኛል ብለሽ የምታስቢበት አመት ለምሳሌ ስንት ጊዜ ተጠምቀሽ ነው? በቃ ሙሉ ደህና የሆን? ከአንድ አመት በኋላ ደና። ከአንድ አመት በኋላ፣ በነገራችን ላይ አንድ አመት አሁን ሰው ሲሰባ ወይ አንድ አመት ሙሉ ሊል ይችላል፣ ለባለቤቱ ግን ምንም ነው። የሚገርምሽ ነገር እና ከምን የሆኑ አንድ አመት የሞላኝ ሁላ አላልሽ። በጣም ጊዜው ሳይታወቅ ነው የሚሄደው፣ ጊዜ ሳይታወቅ ነው የሚሄደው። ፕላስም ደግሞ ከእግዚአብሔር ጋር ኮኔክሽን ሲኖርሽ ያና አለ እንትን አትዩም፣ ሶስት ነው የሚሆነው። በነገራችን ላይ አንዴ ጸበል ሰው ይጀምር እንጂ በጣም ነው ሶስት የሚሆነው። የሆነ ትናፍቂ ዋለሽ ሁላ መቼ በደረሰ ና በተጠመኩ የምትያያቸው ቀናቶች አሉ። ግን ያው እግዚአብሔር አንቺን በአንድ አመት፣ ሌላውን በአንድ ወር፣ በሁለት ወር በቃ የራሱ የሆነ አሰራር የራሱ የሆነ አሰራርው አለው። አንቺ ይሄ ቀነ ገደብ ስላስቀመጥን አይደለም። መካሌ እኮ በሰባት ቀን ተፈውሷል። ለምን እኔ በሰባት ቀን አልፈወስ የሚባል ነገር የለም በሰው ህይወት ውስጥ እና ከዛ እስከ ዳንሽ በኋላ ያለውን ህይወት ደግሞ እስኪ እንጫዋወት። ከዛ በኋላ ጥሩ መንፈሳዊ ስሌቶኝ ያለው የነሳ ህይወት የጸሎት አልተመለሽበትም ግን ሱሱ ላይ ከዛ በኋላ ግቢ ወደ ግቢ ስንመለስ ትንሽ ቻሌንጅ አድርጉኝ ነበር። የሚያውቁኝ በማበድ በመጠጣት ምናምን ነገር ነው ጓደኞች የሚያውቁኝ እና ከዛ በኋላ ቀሚስ መልበስ ጀመርኩኝ። ላይክ ከነበረው ወጣ ያለ ማለት ወደ መንፈሳዊ ነገር መቅረብ ጀመርኩ። በዛ ሰዓት ሰው አጣኝ፣ ጓደኛ ማለት ነው። ምክንያቱም ከኔ ጋር ፊት የሚያደርግ የለም ነበር ማለት ነው። ከዛን ለብቻዬን የተወሰኑ ወራትን ከቆየውኝ በኋላ ግን ወደ ሱሱ ድጋሚ ተመልሻለሁ። ድጋሚ ዘፈን ማዳመጥ፣ ድጋሚ መጠጣት መጨፈር ምናምን ነገር የሚሉትን ድጋሚ ገብቼ ነበር፣ ግን ሁሌ ላይክ ለግቢያችን ቅርብ የሆነው የቅዱስ ሚካኤል ቤተክርስቲያን ነበር እና ይሰማኝ ነበር። በቃ ከዛም በፊት ከመታመም በፊት እንደዚህ አይነት ነገሮችን አድርጌ በኋላ ወደ ራስሽ ስትመለሺ የሚጸጸች ነገር አላለም። ለብቻዬን ሆኜ አለቅስ ነበር ወይ ደግሞ የቅዱስ ሚካኤል በጠዋቱ ሄድ ሄድና ቅዱስ ሚካኤል ቤተክርስቲያን አለቅስበት ነበር። ከዛም ሚካኤልዬ ታውቃለህ እንደዚህ አይነት ሴት መሆን እንደማልፈልግ እና ከእንደዚህ አይነት ነገር አውጣኝለው ነበር። ከዛም ከትንሽ አመታት በኋላ እነዚህ ነገሮች ቻሌንጅ ማድረግ ተው፣ አመትም ቆይተሽበታል፣ ድጋሚ ተመልሰሽ። አይ አመት አልቆየሁበትም የተወሰኑ ወራት ነው። ላይክ ጂሲ ስቶኝ የምናምን ነገር ምታከብሪያቸው በኋላ በጣም እነሱ እነሱ ሲሆኑ የሆነ ከሰው ጋር ለመመሳሰልን ብለሽ ምታረጊያቸው ነገሮች ይኖራሉ እና ከዛ በኋላ ራሴን እየገደብኩ መጣው ራሴን መሆን ጀመርኩኝ ማለት ነው። ብዙ ጊዜ ከእንደዚህ አይነት ህይወት የሚወጡት ሰዎች ሰው ነው የሚያጡት በሰው በጣም ይቸገራሉኝ እና ያንቺም ቻሌንጅ ሰው ይመስለኛል፣ ጓደኛ ማጣት ይመስለኛል። ከባዱ ቻሌንጅ ወደዛ የሚመለሰሽ አይደል? ላይክ በመንፈሳዊ ህይወት የሚያበረታ አይነት ሰው አላገኘውም ነበር በዛን ጊዜ። እና ሀሳቦችሽ የሚረዱ ሊያበረቱሽ የሚችሉ ጓደኞች ቢኖሩሽ እንደዚህ አይነት ነገር ትወጪ ነበር። ያለው ሲሴሽን ወደኋላ እንድትመለሽ ያረግሻል ና በዚህ በዚህ ምክንያት ነው የተመለስኩት የነበረው ከባድ ነው። ደግሞ ሰው የለመደ ሰው ያለ ሰው መኖር ትንሽ ታዲያ ያደርጋል በጣም ከባድ ነው። እስፔሻሊ ደግሞ ሱስ ሲኖርብሽ ግን፣ ድጋሚ ስትመለሽበት፣ አሁን መጀመሪያ ላይ ሰንበት ትምህርት ቤትም እየተማርሽ ኮርሱን እየወሰድሽ ስትጠጭ ሙዚቃ ስታዳምጭ ምናም ምንም ልብሽ አልተሰበረም ነበር እዚህኛው ላይ። ከዛ በኋላ በጣም ይጸጽተኝ ጀመረ። በቃ እያደረግሽ ይጸጸትሻል ይጸጸተኝ ጀመረ። ለምንድን ነው እንደዚህ ማድረገው ብዬ የራሴን መጠየቅ ጀመርኩኝ። እና በእግዚአብሔር እርዳታ ቀስ እያለ ነገሮችን እንድተው ከዘፈን ምንድርቅ ከመጠጥ ምንድርቅ አደረገኝ እግዚአብሔር ማለት ነው። ስንት አመት ሆንሽ አሁን ይህን ካቁምሽ? ኦልሬዲ ስድስት አመት ነው በጣም ረጅም አመት ነው። ከዛስ እንዴት ነበር? አሁን ድጋሚ ተመለሽበት፣ ከእንደገና ደግሞ ለመውጣት ታገሽ፣ ከዛ የነበረው ህይወትሽ እንዴት ቀጠለ? አሁን እስካለው ድረስ ከዛ በኋላ ከግቢ ከተመረኩኝ በኋላ ሰፈርም ቀይረን ነበር። ና ልክ ወደ ዋና ስንገባ ጽራ ንግስት ቅድስታና ሰንበት ትምህርት ቤት ገባሁኝ። እዛ ስገባ ሙሉ ለሙሉ ራሴን እንደሆነ አድርገኝ። ምክንያቱም በእንደዚህ አይነት እስትራግል የሚፈትነኝ ነገር የለም። በመጠጥ በምናምን ማለት ነው። ከዛን ሰንበት ትምህርት ቤት በመመላለስ በማገልገል ደግሞ ይህንን እንደዚህ አይነት ልጅነት ያጣሽውን ነገር አገኘሽ ነው? አገኘሁበት ነው። አሁን በጣም ረጅም ህይወት ነው ያሳለፍሽው፣ ሁሉ በጣም ረጅም አመት ውስጥ ታመሻል ሱስ ውስጥ ነበር። በጣም ብዙ ነገር አይተሻል። ትምህርትሽን እስከመቋረጥ ራሱ ደርሰሻል። እግዚአብሔር ይመስገን ያ ሁሉ ነገር ደግሞ አልፎ አሁን ሰንበት ተማሪ ነሽ፣ ወደ ክርስቶስ ቀርበሻል። ይሄ በጣም የሚያስደስት ነገር ነው። ምን ይሰማሻል? አሁን ከጤናሽ አንጻርስ እንዴት ነሽ? በጣም ደስተኛ ነኝ። ምንም ጊዜ እግዚአብሔርን ተስፋ ማድረግ ትልቅ ኃይል አለው እና ሰዎችን ከመደገፍ እግዚአብሔርን መደገፍ ደግሞ ይበልጥ ያበረታሸ እና አሁን ላለኝ መንፈሳዊ ህይወት ደግሞ ራሴ ብቻ አይደለሁም የሰራሁበት። እግዚአብሔር የሆነ ነገር ተጨምሮበት ነው እዚህ መድረስ ያለው ወደ ንስሐ ህይወት ወደ ቅዱስ ቁርባን መቅረብ ከብዙ ነገር የአንቺ ፍቃድ አይደለም፣ የእግዚአብሔር ፍቃድ ሲጨመርበት ነው ነገሮች የሚሆኑት ማለት ነው። እስቲ ስለ ቅዱስ ቁርባን ደግሞ እናውራ ስላነሳሽልኝ። ብዙ ወጣቶች አሁን ላይ እንዲያውም እግዚአብሔር ይመስገን በጣም ብዙ ወጣቶች እየቀረቡ ነው። አንዳንድ ወጣቶች ደግሞ አሉ፣ አንዳንድ ኦርቶዶክሳዊን ክርስቲያኖች ወደ ቅዱስ ቁርባን ሲቀርቡ የተለየ ነገር ያለ ይመስላቸው በጣም ብዙ ነገር የሚገደብ በቃ ላይፋቸው የሚቆም የሚመስላቸው በጣም ብዙ ክርስቲያኖች አሉና አንቺ ምን ትያለሽ? ለክርስቶስ ብለሽ ሁሉ ነገርሽን መተው አለብሽ። ስፔሻሊ ሴት ስትሆኚ ብዙ የሚፈጥኑሽ ነገሮች ይኖራሉ። እነሱን ነገር ትተሽ ወደ ክርስቶስ መቅረብ ትልቅ ጸጋ ነው። ማለት እግዚአብሔር በሰጠን ውበት በሰጠን ጸጋ ልንደሰት ይገባል። ከሱ በላይ ደግሞ ጥንካሬ የለም። ውስጥሽም ውጭሽም ጠንካራ የሚሆነው እግዚአብሔር ሲኖርበት ነው። አለ ቅዱስ ቁርባኑን እየወሰድን አለማዊ ህይወታችንን መኖር እንችላለን። ብዙ ሰው ይሄ ይጋጫል የሚል ሀሳብ አለ፣ ግን ክርስቶስ ለኛ ለእኛ ነው አለ መሰቀሉ ስጋውን የቆረሰው ደሙን ያፈሰሰው ለእኛ ነው። በቃ ታርጌት ማድረግ ያለብን ስጋው ደሙ ለሁሉም የእድሜ ገደብ የለውም። ወጣት ስንሆን እንዲሁም ከብዙ ነገር የሚከለክለን ቅዱስ ቁርባን ነው እና በቅዱስ ቁርባን ብዙ ጸጎችን እናገኛለን። የክርስትና ህይወት ደግሞ ደግሞ እንትን ነው፣ የልምምድ ህይወት ነው። ቀስ ብለን የምናድግበት ነው እንጂ በአንዴ ነገሮቹ የምንተውበት ነገር አይደለም። የተለያዩ ነገሮች የሚፈቱን ነገሮች ይኖራሉ። በጤናችን፣ በስራችን፣ በተለያዩ ነገር እንፈተናለን። ግን ያንን ነገር ማለፍ የምንችለው እግዚአብሔርን ይዘን ወደ ቅዱስ ቁርባን ወደ ንስሐ ይወስደን በቃ ነው በጣም ጥሩ ደስ የሚል ቆይታ ነው ያደረግ ነው ጤናሽ ግን እንዴት ነው እግዚአብሔር ይመስገን አሁን በጣም ደህና ነሽ እንግዲህ የመለኮት የስነ መለኮት ትምህርትም ተማሪ ነሽ በጣም ደስ የሚል ነገር ነው ሴቶች ስነ መለኮት ሲማሩ በጣም ነው ደስ የሚል በጣም ነው ፕራውድ ማረግባቸው ለምንድነው የወንድ ብቻ ነው ተብሎ ስለሚታሰብ ነው። ግን አደባባይ ላይ ወተሽ ባትናገሪው ምን ባትው፣ ቤትሽን ትሰሪበታለሽ። ያው ቤት ቤተሰብ እንደ ቤተክርስቲያን አይደለም የምትታየው። ታገቢያለሽ፣ ልጆች ይኖሩሻል ና እነሱን መስራት በራሱ በጣም ትልቅ ነገር ነው። እንደውም እና በጣም ነው ደስ የሚለኝ እኔ ሴቶች ስነ መለኮት ተማሪ ነን ሲሉ። ትምህርት እንዴት ነው? ደስ ይላል፣ እግዚአብሔር ይመስገን። ለምንድን ነው የምትማሪ? ሴቱን ያልሽ የለም። በጣም ብዙ ሰው ግን እግዚአብሔር ማወቅ ከጥበብ ሁሉ በላይ ነው አይደለም የሚጠቅምሽ ለአንቺ ነው ምሳሌ ራስሽ ከተጠቀምሽ በኋላ ነው ለሰው ልታስተላልፊ አንቺ ራስሽን ካልሰራሽ ሰው መለወጣች አይደለም እግዚአብሔር ሊመረመር ማይችል አምላክ ነው እግዚአብሔር የማወቅ ደግሞ ትልቅ ጥበብ ነው እና መጀመሪያ ራስሽን ቀይረሽ ነው ለሰዎች መትረፍ ምችው ባለሽበት ሰንበት ትምህርት ቤት ህጻናት ላይ ብታገለጊ ወደፊት ደግሞ ልጆች ወልደሽ እነሱን ብታስተምሪ፣ ሀገርን የምትገነባው ሴት ናት ብዬ አስባለሁ። በእኔ አላማ ማለት ቤተሰብን የምትገነባው ሴት ናት። ብዙ ነገሮችን ለውጥ ማምጣት የምችለው ልጆቿ ላይ፣ ማህበረሰቡ ላይ ተጽዕኖ መፍጠር የምችል ናት። ስለዚህ ሴት በደንብ ብትማር፣ በደንብ ብታውቅ፣ ሀገርን ነው የምታሳድገው ብዬ አስባለሁና ብዙ አለ በጣም እኔ ራሴ ያጋጥመኛል። ለምንድነው እኔ ራሴ በፊት ልነበር። የሚገርምሽ ነገር ሳይገባኝና ሳላውቀው በፊት ግን ቤተሰብ መመስረት፣ ቤተሰብን ማስተማር ቀላል ነገር አይደለም። ልጆችሽ ላይ መስራት፣ ቤትሽ ላይ መስራት ቀላል ነገር አይደለም። ያው ትንሿ ቤተክርስቲያን ነች ቤተሰብና እሱን ደግሞ ተመረቀች። ድጋሚ ለመገናኘት ያብቃል። እንደው በመጨረሻ ለእህቶች ለወጣቶችም ከአንድ ህይወት ኤክስፒሪየንስ የምትዩ ነገር ማስተላለፍ የምትፈልግ መልእክት ካለ እግዚአብሔር ሲፈጥረን የተለያዩ አላማ ይኖረዋል በኛ ላይ እና መቼም ቢሆን በእግዚአብሔር ተስፋ አትቁረጡ። እውነተኛው ተስፋ እሱ ነው። በብዙ ነገሮች ልንፈተን እንችላለን። በጤንነት፣ በስራ፣ በትምህርት፣ በተለያዩ ነገሮች፣ በትዳር። ነገር ግን ከችግሮቻችን በላይ የሆነ እግዚአብሔር አለ። ስለዚህ ሁሌ እግዚአብሔርን ተስፋ በማድረግ ልንኖር ይገባል። የተለያዩ ሱሶች ውስጥም ብንገባ ያ ቀን አልፎ ደግሞ ብሩ ቀን የሚመጣበት ቀን ይኖራል። እግዚአብሔር ይመስገን፣ አሁን በጣም ብዙ ለውጥ እያየንበት ያለን ሰዓት ነው። ብዙ ወጣቶች እየተመለሱበት ያለ ሰዓት ነው እና ከእግዚአብሔር መቅረብ ምንም አያጎልም። ስለዚህ እግዚአብሔርን ተስፋ አድርገን በሚገጥሙን ነገሮች ውስጥ እሱን ተስፋ አድርገን መኖር ይኖርብናል። መቼም ቢሆን ተስፋ አትቁረጡ። እሺ፣ በጣም አመሰግናለሁ። እውነት መታሰቢያ፣ እዚህ መታሽ፣ ይህን ደስ የሚል የህይወት ታሪክሽን ስላካፈልሽኝ በኔም በሚዲያው ስም በጣም አመሰግናለሁ። እግዚአብሔር ደግሞ የተሻለ ነገር ላይ አድርሶች ድጋሚ ለመገናኘት ያውቃል። አመሰግናለሁ ሳርዬ። እኔም እዚህ ስለ ጋበዛችን በጣም አመሰግናለሁ። ምን አመሰግናለን ቻችን እንግዲህ የዛሬ ዝግጅታችን ይህንን ይመስል ነበር። ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። እናንተም እንደዚህ የምታካፍሉት የህይወት ታሪካችሁ ወይም ምስክርነት ካላችሁ ከስር በምናስቀምጥላችሁ ስልክ ቁጥር እየደወላችሁ እኛ ጋር የምታችሁ መናገር መመስከር ትችላላችሁ ማለት ነው። የዛሬ እንግዳችን ላይ እንግዲህ በጣም ብዙ ነገር እንደተማራችሁበት፣ እንዳተረፋችሁበት ተስፋ አደርጋለሁ። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ጨርቆ